የሚጠጣውን ኮካኮላ የማምለክ ስርዓት ማለት ነው። እንደ ዋና ማዳኛ የሚጠቀመው ኮካኮላ ነው። አንድ ጅቡ ካረጋችሁ ታገሳላችሁ። ልክ ሲያገሳ እርኩስ መንፈስ እንደወጣ ነው የሚያስቡት። እንደ ጸበል በየቤቱ ነው የሚቀመጠው ኮካኮላ። በዋናነት ትልቅ መባ የሚባለው ኮካኮላ ነው። ስለዚህ ኮካኮላ ገብቶ ሲሰጥ ሰው ትልቅ ነገር እንዳበረከተ ይቆጠራል ማለት ነው። ተጸልዮበት ነው ኮካኮላ በስነስርዓት ለአገልግሎት የሚውለው ማለት ነው እና ምን ያህል ቀጥ ያለ ሰዎች ምን ያህል እየፈሩ እንደሚሄዱት። በአንዱ በኩል ረዷ እኛ ሰው አለ ነው እንዲ፣ በአንዱ ይዘው ይመጣሉ። በአንዱ ኦ ማይ ጋድ እንዴት ነው ወርደው፣ በጌታ ስም፣ ወይኔ እንዴት ነው የምንተላለፈው ህቴ ሰላም ተመልካቾቼ እንኳን ወደ ቲኦቲዋካን በሰላም መጣችሁ። ደ ሲቲ ኦፍ ጋድስ ወይም የአማልክቱ ከተማ በመባል ትጠራለች። ይህቺ ቲኦቲዋካን የተባለች የሜክሲኮ ከተማ የምገኘው በሀገረ ሜክሲኮ በቲኦቲዋካን በተባለች ለሜክሲኮ ሲቲ አቅራቢያ ባለች ከተማ ከዚህ በፊት ሜክሲኮን ሳስጎበኛችሁ በዚህ ቪዲዮ ላይ ነግሬያችሁ ነበር። ያላያችሁ እሱን ቪዲዮ መጀመሪያ ሄዳችሁ ብታዩት ጥሩ ነው። እዛ ቪዲዮ ላይ ፒራሚድ አሳይቻችሁ ነበር፣ ፒራሚድ ኦፍ ተስን ፒራሚድ ኦፍ ሙን የሚባሉና በአለም ላይ በግዝፈታቸው የሚታወቁ ፒራሚዶችን ሳሳያችሁ አንድ ነገር ያችሁ ነበር። ይሄ አካባቢ እስከ ዛሬ በመላው ዓለም ካያችሁት አካባቢ ሁሉ ፈጽሞ የተለየ መሆኑንና አስገራሚ ቪዲዮ እንደምሰራላችሁ እነሆ አስገራሚ አምልኮ ስርዓት ወደሚከወንባትና ብታምኑም ባታምኑም ዝነኛው የለስላሳ መጠጥ ኮካኮላ ጭምር ለአምልኮ ስርዓት የሚውልባት እጅግ አስገራሚና ከአእምሮ በላይ የሆኑ ሁኔታዎች የምትመለከቱባት ሜክሲኮ ነው የምገኘው። እንግዲህ የሜክሲኮ ሁለተኛ ቪዲዮችን ነው ሶ የቲዮቲዋካን ወይም የአማልክቱን ከተማ አስገራሚ ነገሮች እንዲሁም ደግሞ የሙታን መንገድ የሚባለውን ጨምሮ ሌሎችንም ጉድ የሚያሰኙ ነገሮችን ከመጎብኘታችን በፊት ደግሞ እዚህ ሜክሲኮ ውስጥ የሚከወነውን የኮካኮላ የአምልኮ ስርዓትንም እንዲሁ የማስቃኛችሁን የሚሆነ ማለት ነው። እጅ ባፍ ይዛችሁ ጉድ እያላችሁ ይህም ፕሮግራም እስከ መጨረሻው እንድትጨርሱት ግብዣ ነው ማለት ነው። የሚገርማችሁ የምጎበኛችሁ ሀገራት ቁጥር በጨመረና የተለያዩ ቦታዎችን ባየው ቁጥር ከተወለድኩበት አካባቢ ከኖርኩበት መንደር ካደግኩበት ሀገር ፈጽሞ የተለየ የሰው ልጅ እንዲህ የሚያስብ ነበር እንዲ የሚታሰባል የሚል ነገር ጭንቅላቴ ውስጥ እንዲፈጠር እያደረገ ነው። ሆፉሊ እናንተም እያስተዋላችሁት እንደሆነ ስለዚህ እንግዲህ ዛሬም ቤታችንን በዚህ መደመም ውስጥ ሆነን እናከናውናለን ማለት ነው። እንደ ሁል ጊዜው እንዳትረሱ፣ ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ እንዲሁም ላይክ አሁን በቴሌቪዥን ስጨርስ ማይ ሲጨርስ ላይክ አድርገው፣ ኦኬ። ሰብስክራይብም እንዳይረሳ፣ በቅርቡ እንግዲህ ሁለት ሚሊዮን እንገባለን። ስለዚህ ሰብስክራይብ በማድረግ የዶል ምልክቷን ተጫኑ። ወደ ጉብኝታችን ከማለፋችን በፊት ግን ይህንን ቪዲዮ ስፖንሰር ያደረገላችሁ ማን ነው? ሆሴ ሪል ስቴት ነው። እንኳን ደስ አለው ሆሴ ሪል ስቴት። አሁንም ከቃሉ ቀድሞ ቤቶን ሊያስረክበው ዝግጅቱን ማጠናቀቁን ሲገልጽ ደስታ ይሰማዋል። ከዚህ ቀደም ሮሃ አፓርትመንትን ከስምንት ወር በፊት የረር የመኖሪያ መንደርን ከስድስት ወር በፊት ቀድሞ እንዳስረከበ ሁሉ አሁንም የቦሌ ፕሮጀክቱን ከነ ሙሉ ካርታውና ቁልፉ ጋር ሊያስረክበው ቅድመ ዝግጅቱን አጠናቋል። ለቀሩት ጥቂት ቤቶች ደግሞ የባንክ ብድር ስለተመቻቸ እርሶም የዚህ እድል ተጠቃሚ ሁኑ። ሁሉም ቤቶች ህጋዊ ካርታ ያለቀላቸውና ጥንቅቅ ብሎ የተገነቡ ናቸው። የቅንጡ ቤት ባለቤት ለመሆን ዛሬውኑ በ6966 ላይ ወይም በ0902 22 22-25 በመደወል ሀሎ ይበሉን ሆሴ ሪል ስቴት ከቃል በላይ ከስፖንሰራችን ማስታወቂያ ተመልሰናል ስፖንሰራችንን እናመሰግናለን ጉብኝታችን ጀምሯል እንኳን ደህና መጣችሁ ኮካኮላ ለአምልኮ ስርዓት ወደሚውልባት ሲቲ ኦፍ ጋድስ ወይም የአማልክቱ ከተማ የሚል መጠሪያ ያለው ከተማ ወዳለባት ሜክሲኮ እንኳን በድጋሚ መጣችሁ ሌስጎ ወደ ጉብኝታችን በፕሮግራሜ መግቢያ እንደነገርኳችሁ ሜክሲኮ ውስጥ አንድ የሚደረግ ነገር አለ። ይኸውም የሚጠጣውን ኮካኮላ የማምለክ ስርዓት ማለት ነው። ይሄ ስርዓት እንግዲህ መላው ዓለምን እጅግ በጣም ያስደምማል። ምክንያቱም እንዴት የሚጠጣ ኮካኮላ፣ አንድ ፋብሪካ የሰራው ምርት እንዴት ለአምልኮ ስርዓት ይውላል የሚለው በጣም አነጋጋሪ ነው። ነገር ግን ለማመንም ለመታሰብም በሚያስቸግር ሁኔታ ለአምልኮ ስርዓት ይውላል። እንግዲህ በደቡባዊ ሜክሲኮ ከሚገኙ አካባቢዎች አንዱ ሳን ዋንቻ ሙላ ትባላለች። ይህቺ ከተማ እንግዲህ ኮካኮላን ለአምልኮ ስርዓት በማዋል በመላው ዓለም እጅባፍ የሚያስጭን ነገርን እየከወነች ያለች ከተማ ናት። ከዚች ከምገኝባት ከተማ አስር ሰዓት ያክል ርቀት ላይ ትገኛለች። ሶ እንግዲህ በዋናነት የሚያደርጉት ከኮካኮላ ጋር ያዛመዳቸው ሁለት ሃይማኖቶችን በየጊዜው እንግዲህ የሚነሱ የተለያዩ ሰዎች እንደምታውቁት ከሆኑ ከሆኑ ሃይማኖቶች የተወሰነ ነገር ይቦጭቁና አዲስ ሃይማኖት ይፈጥራሉ። ይህ እንግዲህ አለም ችበት ሁኔታ ነው። የተለያዩ ሃይማኖቶች በየጊዜው በየጊዜው ሲወለዱ ሲወለዱ አሁን ላይ በመላው ዓለም በመቶ ሺዎች የሚቆጠሩ ምናልባትም ሚሊዮን የሚደርሱ የተለያዩ ሃይማኖቶች በአለም ህዝብ ዘንድ ተቀባይነት አግኝተዋል። ሶ እንግዲህ ከእነዚህ መካከል አሁን በዚህ በሳን ዋንቻውላ በሚባለው አካባቢ የሚዘወትረው እምነት ከካቶሊክ እምነት የተወሰነውን እንዲሁም ደግሞ ከጥንታውያን የማያውያን እምነት ደግሞ የተወሰነውን በመያዝ የተፈጠረ ሃይማኖት ነው። እንግዲህ ይህ የፈጠሩት ሃይማኖት ከ50 ዓመት በላይ የዘለለ አይደለም። እንደ ዋና ማዳኛ የሚጠቀመው ኮካኮላ እንደምታውቁት እንግዲህ ሜክሲኮና ኮካኮላ ቀጥታ ዝምድና አላቸው። ይኸውም በሜክሲኮ ኮካኮላ በከፍተኛ ሁኔታ ነው የሚጠጣው። በዚህ በሳን ዋንቻው ላይ ይሄ ታሪክ ደግሞ በጣም ይለያል። ለዚህም ዋነኛ ምክንያት የሆነው ደግሞ ይሄ እምነታቸው ኮካኮላን እንዲጠጡ ስለሚደግፍ ነው። ሶስት ነገሮች በዚህ ሃይማኖት ውስጥ ይከሰታሉ። የመጀመሪያው እንግዲህ በተለይ ደግሞ መጥምቁ ዮሐንስም በዋናነት ያነሱታል። የቤተ እምነታቸውም ስም መጥምቁ ዮሐንስ ብለውን የሰየሙት መጥምቁ ዮሐንስ ያሉበትም ምክንያት እንግዲህ ልክ ዮሐንስ እንዳጠመቀ ሁሉ ከሮማን ካቶሊክ የተወሰነ ስለወሰዱ ማለት ነው። ዮሐንስ እንዳጠመቀ ሁሉ እነሱም ሲያጠምቋችሁ በኮካኮላ ነው የሚያጠምቋችሁ። ስለዚህ መጥምቅ እንደነበረ በአዲስ ህይወት እኛም ጋር በኮካኮላ ተጠምቃችሁ አዲስ ህይወት ታመጣላችሁ ይላሉ። እንግዲህ ካቶሊክ ይህንን አውግዘዋለች፣ ፈጽሞ እንደማትቀበልም ገልጻለች። ነገር ግን እነሱ በመቶ ሺዎች የሚቆጠሩ ተከታይ ያሉ ሃይማኖት ነው የምነግራችሁና፣ የሚያጠምቋችሁ በኮካኮላ ነው። ከዛም ባሻገር ደግሞ ኮካኮላ ስትጠመቁ ወይም በሽታ ኖሮባቸው ኤቭሪቲንግ በሽታ ካለ በዛ ሃይማኖት ቀጥታ የዚህ የእርኩስ መንፈስ ነው ተብሎ ነው የሚታሰበው፣ በዚህ ሃይማኖት። ስለዚህ በኮካኮላ ትጠመቃላችሁ። ኮካኮላ ደግሞ በደንብ እንድትጠጡ ትደረጋላችሁ። የሰው ልጆች ምን ያክል የተለያየን እንደሆነ እንደሚያመለክተው እና ሌላኛው የመዳናቸው ደግሞ ኮካኮላን፣ ለምሳሌ አንድ ሰው ታሞ ከሄደ በኮካኮላ ይጠመቅና፣ ቶሎ ቶሎ ደግሞ በጣም ብዙ አማውንት ኮካኮላ እንዲጠጣ ይደረጋል። በዚህ ጊዜ እንግዲህ ያገሳል። እንደምታውቁት አይደለ፣ አንድ ጅቡ ካረጋችሁ ታገሳላችሁ። ምክንያቱም ውስጡ ጋዝ አለ፣ ኃይለኛ ጋዝ ስላለ ያገሳችኋል፣ ማንኛውም የለስላሳ መጠጥ ስጠጡ። ስለዚህ ልክ ሲያገሳ እርኩስ መንፈስ እንደወጣ ነው የሚያስቡት። ምን ተብሎ ኤክስፕሌን ረግ ለማመን ይከብዳል። ይሄ እና የሰው ልጆች እንግዲህ ሰልጥኗል በሚባልበት ዘመን ዓለም ጨረቃን ያሰሳል በሚባልበት ዘመን ምናምን ስቲል እንደዚህ የሚያምን እንደዚህ የሚኖር ሕዝብ አለ እና ይሄ አንዱ የሚያስገርም ነገር ነው እና በዚህ በሜክሲኮ ስትመጡ አንድ እጅባፍ የሚያስጨንቅ ጉዳይ ይሄ የኮካኮላ የአምልኮ ስርዓት ነው ማለት ነው። በነገራችን ላይ ከሜክሲኮ ውስጥ ከሚገኙ ከተሞች ሁሉ በዚህ በሳን ዋንቻውላ ከተማ በጣም ከፍተኛ ኮካ ይጠጣል። እንደ ጸበል፣ በየቤቱ ነው የሚቀመጠው ኮካኮላ። ያንን ኮካኮላ በየቀኑ ቢያንስ አንድ ሰው ሶስት አራት ኮካ በየቀኑ ይጠጣል። በአማካይም በየአመት ወደ 800 ሊትር ኮካ ሜክሲካውያን ይጠጣሉ። በአጠቃላይ አንድ ሜክሲካዊ ማለት ነው በየአመቱ 800 ሊትር ኮካ ይጠጣል ተብሎ ይታሰባል። ከዛ ውስጥ ደግሞ ኤቭሪዴ ደግሞ ሁለት ሶስት የሚጠጡ በጣም ብዙ ናቸው። በሳውኗን ቻውላ ደግሞ ይሄ እምነት ሲጨመርበትና ለአምልኮ ስርዓት ሲውል ማለት ነው፣ እና ለቤተ እምነቱ ደግሞ እንደ መባም ይቀርባል። አሁን እንግዲህ በተለያየ ጊዜ በተለያየ ቤተ እምነቶች ስታዩ መባ ይቀርባል። በገንዘብ ይቀርባል፣ በእጣን በተለያየ መልኩ ለቤተ እምነቱ የተለያየ ስጦታ ይሰጣሉ ሰዎች መባ ማለት ነው። ሶ በዛኛው ቤተ እምነት ደግሞ በዋናነት ትልቅ መባ የሚባለው ኮካኮላ። ስለዚህ ኮካኮላ ገብሶ ሲሰጥ ሰው ትልቅ ነገር እንዳበረከተ ይቆጠራል ማለት ነው። ለማመን ይከብዳል ግን አለማችን እንዲህም ናት። አንዱ የጉዞ ትልቁ ነገር ምንድ ነው? አስተሳሰባችሁን ያሰፋዋል። ሰዎች እንድትረዱ ያደርጓቸዋል ማለት አንድ ሀገር ባያችሁ ቁጥር የአንድ ሀገር መንደሮችን በጎበኛችሁ ቁጥር ሊታመን የማይችል ትንግርታዊ ነገር ታገኛላችሁ እና እንደዚህም የሚያምን ህዝብ አላት ሜክሲኮ ማለት ነው። ቁጥራቸው ቀላል አይደለም፣ በጣም ብዙ ናቸው። ቪዲዮ ላይ እንደምታዩት ሻማ በርቶ ምናምን ተጸልዮበት ያለበት ኮካ ኮላ በስነስርዓት ለአገልግሎት የሚውለው ማለት ነው። እና ሮማ ካቶሊክም ይህንን ነገር እንደማትቀበል ገልጻ አውግዛዋለች፣ በግልጽ ይሄ ነገር እንደማይሆን ትክክል እንዳልሆነ። ግን እነሱ ስቲል የሮማ ካቶሊክ ተች ያላቸው ስዕሎችን ይጠቀማሉ። የኮካ ኮላ ስዕሎችን ይሰቅላሉ። እንዲሁም በሮማ ካቶሊክ ውስጥ ደግሞ ተቀባይነት ያላቸው ስዕሎችንም እንደዚሁ ይሰቅላሉ። ያው እምነቱ ከሁለቱ ስለተወጣጣ ከጥንታውያን የማያ ና ከንትን ስለተገናኘ ማለት ነው ስለዚህ የዚህ የጸሎትም የአምልኮ ስርዓታቸውም ከጥንት የማያ እምነት ይወስዳል እንዲሁም ደግሞ ከካቶሊክ እምነት ይወስዳል ማለት ነውና ሆፉሊ በጣም እንደገረማችሁ ተስፋ አድርጋለሁ። ይህ እንግዲህ ከኋላ የምትመለከቱት ፒራሚድ ፒራሚድ ኦፍ ደሰን ይባላል። ከፒራሚድ ኦፍ ደሰን አቅራቢያ ደግሞ ፒራሚድ ኦፍ ደሙን የሚሰኘው ይገኛል። እንግዲህ ይህቺ ከተማ በጥንት ጊዜ ከማያም ከአዝቴክም ስልጣኔ በፊት የተገነባች ከተማ ነች። ነገር ግን ብታምኑም ባታምኑም እነዚህን ጃይንት ፒራሚዶች ጨምሮ በአካባቢው ላይ እስካሁን ድረስ ሳይንሳዊ ማብራሪያ ሊሰጥባቸው ያልቻሉ የአርኪኦሎጂ ምርምሮች ሊደርሱባቸው ያልቻሉ እጅግ በጣም በርካታ አስገራሚ ግንባታዎች ቢኖሩ ብታምኑም ባታምኑም ማን እስካሁን ድረስ እንደገነባቸው በየትኛው ጊዜ እንደተገነቡ ምንም አይነት መረጃ ማግኘት እስካሁን ድረስ አልተቻለ። እንግዲህ እነዚህ የምታያቸው ፒራሚዶች በምድር ላይ ከሚታዩ ፒራሚዶች በግዝፈታቸው ትልልቅ ናቸው። ግን በጣም አነጋጋሪ የሚሆነው እንግዲህ ሱዳን እንደምታውቁት በአለም ላይ በጣም ብዙ ፒራሚድ የሚገኝባት ሀገር ናች። ግብጽ ደግሞ በጣም ገናና ወይም ፒራሚዶች ጊዛ የሚባሉት በጣም የሚታወቁ ፒራሚዶች የሚገኙባት ቢሆንም ሁሉም ገንቢዎቹ ይታወቃሉ። እነዚህ ግን ማን እንደገነባቸው ፈጽሞ አይታወቅም። በመላምት ደረጃ ሄኖ ሄኖ ቢባልም ከማያም ሆነ ከአዝቴክ ስልጣኔ ሜክሲኮ ውስጥ ከነበሩት ገናና ስልጣኔዎች በፊት የተገነቡ እንደሆኑ ይነገራል ስለዚህ እነዚህ እንግዲህ የአማልክቱ ከተማ አምልኮ ስርዓት ይፈጸምባቸው እንደነበረ ከዛ በኋላ ደግሞ ዩፎ ነው የገነባው እስከ ማለት ተደርሷል ይህ ፒራሚድ ኦፍ ደሰን ጎን የምታገኙት ደግሞ የሞት መንገድ ይባላል ይሄ የሞት መንገድ የሚባለው እንግዲህ ለምን የሞት መንገድ ተብሎ እንደተሰየመ አይታወቅም ነገር ግን መንገዱ ሲገኝ እነዚህ ፒራሚዶቹም ሲጸዱ አካባቢው ላይ ከጎኑ ያለው መንገድ የሞት መንገድ እንደሆነ የሚገልጽ የተወሰኑ መረጃዎች ተገኙ እነዛ መረጃዎች ግን በእርግጥ ማን እንደሰየመው የት እንደሆነ አይታወቅም ይህም መንገድ አስፋልት ተሰርቶ ነበረ ከዛ ለቱሪስቶች በደም ወክ እንዲያደርጉበት አሁንም መልሶ ተቆፋፍሯል። ነገር ግን ቦታው ላይ ይሄ የሞት መንገድ ተብሎ ነው የተሰየመው ማለት ነው። ሶ እንግዲህ የአምልኮ ስርዓት የሚከወንበት የነበረ ነው። የተለያዩ ቴምፕሎችን በዚህ አካባቢ ላይ ትመለከታላችሁ። ቦታውን በዋናነት ትልቅ ሚስጥራዊ ነው እንዲባል ያስቻለው ሁኔታ በማን እንደተገነባ እስካሁን ድረስ አለመታወቁም። እንግዲህ እነዚህን ግዙፍ ፒራሚዶች ለመገንባት የመጀመሪያው ጥቅም ላይ የዋለው ጭቃ ነው። ሰው በአካባቢው ላይ ከፍተኛ ጭቃ እንደተቦካና በዚህ ጭቃ እንደገነቡት ለማወቅ ተችሏል። ካሉት ማቴሪያሎች ማለት ነው። ሌላኛው ዋነኛው ድንጋይ ነው እንደምታዩት በጣም በርካታ ድንጋዮችን ትመለከታላችሁ። ቀያይ ድንጋዮች የመሳሰሉት ማለት ነው፣ እና ኖራ። ኖራም ደግሞ አንደኛው በተለይ ድንጋዮቹን እርስ በርስ ለማጣበቅ ኖራውን ከጭቃው ጋር በመደባለቅ እንደተጠቀሙት የሚያሳብቅ ሁኔታም ያሳያል። ምክንያቱም በድንጋዮቹ መካከል እንደምታዩት ነጭ ነጭ ነገሮች ጎልተው ይታያሉ። ሌላኛው ደግሞ የእንጨት ማቴሪያሎች ደግሞ አልፎ አልፎ እንጨቶችን እንደ ማያያዣ ተጠቅመዋል ማለት ነው። በነገራችን ላይ በዚህ የሚያክል ፒራሚድ ውስጥ ደግሞ ዋሻም ተገኝቷል። ዋሻው እንግዲህ ለእይታ ክፍት ነበር እስከተወሰነ ጊዜ በኋላ ላይ ደግሞ መልሶ እንደተከለከለ ነው ለማወቅ እየቻልኩት ነው ማለት ነው። ሆፉሊ በቅርቡ ይከፍቱታል ተብሎ ይጠበቃል። ምክንያቱም በጣም በርካታ ሰዎች ውስጡ ምን እንዳለ ለማየት ይጓጓሉ። ይህን የሚያክል ጃይንት ፒራሚድ እንዴት ብሎ ተገነባ? በምን አይነት ስልጣኔ የተገነባ እሱ ነው የሚያስገርመው። አንዳንድ ነገሮችን ስታዩ መሆናቸው ሳይሆን የሚገርመው በዚህ ዘመን ምናልባት ከዚህ የበለጠ ነገር ሊገነባ ይችላል፣ ያሁን በጣም በፍጥነት ነገር ግን በጣም በሩቅ ዘመን ሲሆን ደግሞ ያስገርማል። ይሄኛው ደግሞ በምን አይነት ሁኔታም እንደተሰራ ና ማን እንደሰራው ጭምራ ለመታወቁ ደግሞ ሌሎች ተደራራቢ አስገራሚ ነገሮችን የሚያሳዩ ናቸው። ስለዚህ እንግዲህ የአማልክቱ ከተማ ይህንን ስላለች አገነባቡ በራሱ የሚገርም ነው። እያንዳንዱ ጠርዝ፣ እያንዳንዱ ወርድ ስታዩት ሎክ፣ እያንዳንዱ የአገነባብ ጥበቡ ራሱ ይገርማል። እና ደግሞ እንግዲህ ይሄ ከፍታ ቦታ ነው፣ በዛ ደግሞ ዝቅተኛ ቦታ ነው እና ውሃው የሚፈስበት ተመልከቱ፣ ውሃው የሚፈስበት ቱቦ ቦይ፣ በአጠቃላይ እንዲ ጥንቅቅ ብሎ እንደተገነባ ስታየው እጅግ በጣም የሚያስገርም ዋ። እንግዲህ እዚህ አካባቢ ካሉት ቴምፕሎች ላይ ደግሞ በአንዱ የተገኙ አንደር ወርልድ የሚል ስያሜ ተሰጥተውታል። ከምድር በታች ያለ ሌላ ምድር እስከ ማለት ሳይንቲስቶች በጣም የተደመሙበት ሆኗል። ይኸውም እንግዲህ ከስሩ ያገኙት ግዙፍ ዋሻ ስር የሜርኩሪ ወንዝ ነው እንዳገኙ የጻፉት። ከዛም ባሻገር ደግሞ እጅግ በጣም በርካታ በአሁኑ ሰዓት ሊታሰበው የማይችሉ አይነት የዋሻ ይዘት ያለው እና በአካባቢው ላይ አዳራሽን ጨምሮ አንደርግራውንድ ያለ ሀይቅን ጨምሮ በጣም ብዙ ነገር ነው ያገኙት። እንግዲህ አንደርግራውንድ ያለ ሀይቅ ከዚህ በፊት አስጎብኝቻችኋለሁ፣ ከመሬት በታች ገብቼ ከመሬት በታች ሁሉ በጀልባ ስንሄድ ጭምር አሳይቻችኋለሁ። ከዚህ ቀደም የነበሩ ቪዲዮችን ካላያችሁ፣ ይኸው ልክ እንደዛው ከመሬት በታች ያለ ሀይቅ፣ ከመሬት በታች ያለ የሜርኩሪ ወንዝ ጭምር ነው ያገኙትና ና ሳይንቲስቶች እስካሁን ምላሽ አላገኙለትም። ይሄንን ቦታ እንዳልኳችሁ ተጽፎ ተሰንዶ የተቀመጠ ነገር የለውም። ብዙ ጊዜ ወይ ዋሻዎች ውስጥ የተጻፉ ነገሮች ታገኛላችኋል። በኢትዮጵያም በተለያየም አካባቢ ብዙ እንደዚህ አይነት ነገሮች ይገኛሉ። ሲገኙ ግን ጽሁፎች አብረው ይገኛሉ። የታሪካዊ ነገሮች ስለሚገኙ፣ ዋሻ ላይ ስዕሎች ስለሚገኙ ምንድን ነው ማን ነው የሚለው ጠንቀቃችሁ ታውቃላችሁ። ይሄኛው ግን አሁንም ድረስ ስቲል ያልተሰፈታ ውስብስብ ነገር አለው ማለት ነው። ይህ ከኋላ የምትመለከቱት ደግሞ ፒራሚድ ኦፍ ደ ሙን ይባላል። ይህ እንግዲህ ደ ግሬተስት ጋደስ ለሚባለው ወይም ደግሞ ለታላቁ አምላክ ተብሎ በወቅቱ ለሚታሰበው መስዋዕት ይቀርብበት የነበረ ቦታ ነው። እዚ ጋር የሚደረገው የአምልኮ ስርዓት ምን አይነት እንደነበረ በግልጽ የጠራ መረጃ ባይገኝም የአምልኮ ስፍራዎች እንደሆ ግን አርኪኦሎጂስቶች በተለያየ መንገድ አረጋግጠዋል። ካረጋገጡባቸው መንገዶች አንዱ በተለይ ፒራሚዱን ወደ ላይ ስትወጡት በአካባቢው ላይ ባገኙት የተለያየ አጥንቶች፣ የተለያዩ አርኪኦሎጂካል ግኝቶች መሰረት በማድረግ ግምታቸውን አስቀምጠዋል ማለት ነው። እንግዲህ በወቅቱ የነበረው እምነት ምን አይነት እምነት እንደነበረ እርግጠኛ ባይሆኑም ነገር ግን የመስዋዕት ስፍራ ወይም ይሰዋበት እንደነበረ የመጀመሪያው መሰዊያ አለ። ከዛ በኋላ ደግሞ አልፋችሁ ስትሄዱ ዋናውን ሙሉ ፒራሚድ ታዩታላችሁ ማለት ነው። እንግዲህ ከፊት ለፊት እንደምታዩት ይሄ ፒራሚድ ከሩቅ በጣም ትንሽ ነው የሚመስለው፣ ግን እየተጠጋችሁ ስትሄዱ በጣም ግዙፍ ነው ፒራሚድ ኦፍ ሙን የሚባለው ማለት ነው። ሶ ከፒራሚድ ኦፍ ደሰን በጣም ቅርብ ላይ ነው የሚገኘው። በአካባቢው ላይ ደግሞ በጣም ትንንሽ ፒራሚዶች ይገኛሉ። እንግዲህ በአርኪኦሎጂካል ግኝቱ መሰረት ይሄ በጣም ትልቅ አውራ ጎዳና ነው በዛ ጊዜ የነበረ። ለምን አገልግሎት እንደማይውሉ ባይታወቅም ሌሎች ትንንሽ ፒራሚዶች እንደምታዩት ፒራሚድ ኦፍ ደሙን አቅራቢያ ይገኛሉ። ይሄ ቦታ ትልቅ አምልኮ ይቀርብበት የነበረ ቦታ እንደነበረ ነው የተጻፈው። እዚች ጋር ምቺ ድንጋይ እንድትከበብ ተደርጋ ተቀምጣለች። እዚህ ጋርም እንደምታዩት እንግዲህ የተለያዩ ፒራሚዶችን በቅርበት እናያለን እዚህ ደሙን ላይ ሰዎች እንዲወጡ ይፈቀዳል። ስለዚህ ወተን እናየዋለን። በነገራችን ላይ በጣም በጣም ደረጃዎቹ አሰራራቸው ከዚህ ቀደም ከምታዩት ደረጃ በጣም የተዘቀዘቀና እንዲህ አይነት ቅርጽ ያለው ነው። በቃ ፊቱን ያጋደለ አይነት ነው እና በጣም ብዙ ሰዎች ይህንን ፒራሚድ ለመውጣት በጣም ይቸገራሉ። ፒራሚድ ኦፍ ደሙን አጠቃላይ ቶፕ ድረስ ለመውጣት ያለው ወደ 248 የሚሆኑ ደረጃዎች አሉት ማለት ነው። ሶ ደ ቶፕ ለመድረስ 248 ደረጃ መውጣት አለባቸው። እችለዋለሁ አልችለውም አላቅም። ግን ሰዎች ትንሽ ወጥተው በቃ ይቆማሉ። የሚገርም ነው። በስማ መጀመሪያ ፒራሚድ ኦፍ ደሙን ላይ ከመውጣታችን በፊት ከፒራሚድ ኦፍ ደሙን ፊት ለፊት ያለው መድረክ ይሄ ነው። እንደሚገባኝ ባይምሮ እንደሳልኩት እንዴት አድርጌ እንደማስረዳችሁ አላቅም። ይሄኛው ፒራሚድ ኦፍ ደሙን የምንለው ልክችን ደረጃ ወጥታችሁ እንደጨረሳችሁት ሁለተኛውን ደረጃ ሳት ጀምሩ እዚች ቦታ ላይ ስቴጅ አለች። እዛ ላይ ይመስለኛል በቃ አምላክ የሚሉት ነገር እዛ ላይ ያስቀምጡና ይሄ መድረክ ነው። እዚ ጋ ቦታ ላይ እንደምታዩት መድረክ ነው። ይሄኛው ቦታ ግን አይ ቲንክ ሰዎች የሚቀመጡበት ይመስለኛል። ከአምልኮ መስዋዕትነት በተጨማሪ ያሉት መላመቶች ይሄኛው ቦታ ይሄ እንደ ሪሲሊንግ ምናምን በወቅቱ ይደረጉ የነበሩ፣ ምክንያቱም እያንዳንዱ ወደዚህ መድረክ ላይ መውጫዎች አሉ፣ እንደምታዩት ደረጃዎች አሉ። በአራቱም ሳይድ ይሄ መድረክ ማለት ነው። ከዚህ መድረክ በተጨማሪ እነዚህ ህዝቦች ይቆሙበት የነበረ፣ ከዛ በኋላ ደግሞ ላይ በደረጃው ላይ ደግሞ እንግዲህ እነሱ አምላክ የሚሉት በወቅቱ ይቀመጥበት የነበረ ቦታ እንደሆነ ነው የሚታመነው ማለት ነው። በነገራችን ላይ የተለያዩ መላምቶች ነው ያሉት። ቀለሙም ደግሞ ይሄ እንዳሉ ነው የሚነገረው። በወቅቱ ቀይ ቀለም እንደነበረው ይታመናል። ምክንያቱም አሁን ላይ በጊዜ ብዛት በተለይ በጣም ብዙ ሺህ አመት ያስቆጠረ ስለሆነ መላመት እንግዲህ ከ2ሺ ዓመት በላይ እንዳስቆጠረ ነው የሚታመነው። ስለዚህ ምናልባት እንግዲህ በዚህ ሁሉ ጊዜያት ያው ቀይ ቀለሙ ተፍቆ ነው። አሁን ላይ ግን ቀይ ቀለሞቹ የተወሰነ የተወሰነ ይታያሉ። በወቅቱ አምላካችን ብለው የሚያስቡት የሚቀመጡበት ቦታ ልንወጣ ነው እና ደረጃው ቀጥ ያለ ነው። ሰዎች እንዴት እየፈሩ እንደሚወጡት፣ እኔ ደግሞ እንዴት ከፍታ እንደመፈራ ታውቃላችሁ። ግን ለስዊዘርላንድ ዳገት ያልተበገረ ጉልበት ፈጽሞ በዚህ ሊበገር አይችልም። ስለዚህ እንወጠዋለን። ሉክ ምን ያህል ቀጥ ያለ እንደሆነ። ለዚህ ነው ሰዎች እየያዙ እንዲወጡ፣ እየያዙ እንዲወርዱ መያዣ ያደረጉላቸው። እንደምታዩት ኦማይ ጋድ፣ ወጠዋለሁ። ግን ጌታ ሆይ ልጀምርልክ አሁን ቀጥ ያለ እንዴት እንደሆነ፣ ዩ ሰዎች ምን ያህል እየፈሩ እንደሚሄዱት ይህንን ገመድ ካልያዛችሁት በቃ የመውደቅ እንትናችሁ ሰፊ ነው። በአንዱ በኩሉ ረዷ፣ እኛ ሰው አይደለ ነው እንዴ? በአንዱ ይዘው ይመጣሉ። በአንዱ ኦ ማይ ጋድ፣ እንዴት ነው የምወርደው? በጌታ ስም በደበሎ ን ወይኔ፣ እንዴት ነው የምንተላለፈው እህቴ? ረጩጮው ደግሞ ሊያሳጣኝ Thank you. Ooh. ሁሉም እየያዘና እየዋጠጠ ነው የሚወዱ። ትንሽ መቀመጥ የተሻለ ወይኔ፣ ወይኔ ከዚህ ስትሆኑ ደግሞ እንግዲህ የተለየ ምልከታ ታገኛላችሁ። ይሄ ፒራሚድ ኦፍ ዘ ሰን የምንለው ነው። በኋላ እንግዲህ ቀረብ ብለን እናየዋለን። እሱንም ገና መውረድ አለ። በዋናነት መድረክ ያልኳችሁ ቅድም ያኛውን ነው። እዚ ላይ ስትሆኑ እንዴት ግልጽ ነው። ይሄ ዙሪያው ሰዎች የሚኖሩበት ነው። ቀጥታ ይሄ የምታዩት ደግሞ በፒራሚድ ኦፍ ዘ ሰን አጠገብ አልፎ ቀጥታ ወደ ቴምፕሉ የሚሄድ የሞት መንገድ የሚል ስያሜ እንደተሰጠው ነው የሚነገረው። በአካባቢው ላይ የተገኙ የተወሰኑ አርኪኦሎጂካል ማስረጃዎች፣ ይሄኛው ቦታ ላይ የሞት መንገድ የሚል ስያሜ በወቅቱ ተሰጥቶት እንደነበረ ነው የሚነገረው። ምክንያቱም በዚህ መንገድ የመጡ ሁሉ ለመስዋዕትነት እዚህ ላይ እንደምታዩት ይሄኛው ቦታ ላይ ወይ ደግሞ እዚህ መድረክ ያለው ነው መጀመሪያ ወደ ፒራሚድ ኦፍ ሰን ከመውጣታቸው በፊት ይሰውበት የነበረው ቦታ ነው ተብሎ የሚታሰበው ማለት ነው። አሁንም አላለቀም። እዚህ ላይ ወጣን ማለት ገና ፒራሚዱ ጫፍ ላይ ለመድረስ ገና ይቀራል። ግን ከዚህ በኋላ አይወጣም። አጥረውታል። ይሄንን እንደምታዩት እንግዲህ ነው። በዚህ በኩል ጫካው በጣም ነው የሚያምረው። ስቲል ግን ያልተገኙ በጣም ብዙ ነገሮች አሉ። በዚህ ደግሞ ፒራሚዶቹ ብዛታቸው ዋናው ፒራሚድ እዛ ጋር አለ ያቸው። ይሄ ቁልቋል በጣም ነው የሚበቅለው ሜክሲኮ ውስጥ ታሷይ። ከዚህ ቀደም እንደነገርኳችሁ ቁልቋል፣ ንስርና እባብ ልዩ ትርጉም አለው ለሜክሲኮ ላካ መውረድ የሚባል ነገር አለ። ኦኬ ሌትስ ጎ ምን ምን እንዳይ መጣ ነው መንፈራው። እንደተለመደው ጎማችንን እንይዛለን። ዳይ ወደ ጥልቁ ሁላችሁ ደረጃዎቹ በጣም ዝቅዝቅ ብሎ የተሰሩ ናቸው እና ከሌላው በጣም የተለየ ነው። በጣም ማስጠንቀቂያ የሚሰጧቸው እሱ ተከታታዮች ቀይ ቀለም እንዳለው ይናገራል። በቃ የሆነ ቀይ ቀለም እንደነበረው እና አርኪኦሎጂስቶቹ ያገኙትን ቀለሙን ከምን ይሰሩት እንደነበርም አግኝተዋል። ፊሽካዎቻቸው በይዘው የሚሸጡት ነገር እንዲህ ሲጮህ የሆነ የጫካ እንስሳዎች ነው የሚመስሉት። አያስፈራሉ እንኳን ገጽታችሁ እንትን ልትሉት ፒራሚዶፍ ፒራሚድ ፍ ደሙንን ወተነው ጨርሰናል። ፒራሚዶፍ ፍ ደሰን ጋር እንሄዳለን ማለት ነው ዋና ፀሐይ የፀሐይ የሚባሉ ማለት ነው እንግዲህ በድሮ ጊዜ የነበሩ ሰዎች ያው ከዓለሙም ከስልጣኔውም በጣም የራቁ ስለነበሩ የሚያመልኩበት እምነትም የተለየ ነው ነው። በፀሐይ ያመልካሉ በጨረቃ ያመልካሉ፣ ምናም ግን አፍተሮል። ያው ጨረቃም በምሽት ነው በፀሐይ ትሸንፋለች፣ ፀሐይም በምሽት አትኖርም። ስለዚህ እንግዲህ የሰው ልጅ ከጊዜ ርቀት ወደኋላ ስንጓዝ የምናገኛቸው ነገሮች እጅግ በጣም የማይታመኑና ብዙ አስገራሚ ነገሮችን ነው ምናየው ውስጥ ነው ፍላሽ ፍላሽ ማብራት አይፈቀድም፣ እንደ ብዙ የጥንት ቱሪስት ዴስቲኔሽኖች ማለት ነው። ሰው እንግዲህ እነዚህም በጥንት የነበረ የፀሐይ አምልኮ የጨረቃ አምልኮ ሲደረግ የነበሩ ቤተ እምነቶች ናቸው። ስለዚህ አሁን አያችሁ ከለሩ ቀይ እንደነበር ውስጥ ያሉት በጣም አረጋጋጭ ናቸው፣ የሚገርሙ በዓለም ላይ እኮ በግንባታ በቃ አሁን ከሚገርሙ ነገሮች መካከል አንዱ እነዚህ ላሊበላ፣ አክሱም፣ እነ ፔትራ ፔትራም ስትሄዱ ደግሞ ጆርዳን ማለት ነው። እዚህ ላይ ሁላችሁ እንጨትም እንደተጠቀሙ ለግንባታው የሚያሳየው እዚህ ጋር የምታዩት ይሄ ምንድነው የሚባለው መቃን ወጋግራ ምንድነው ነበሩ የሆነ ነገር ዚህ ወርዶችን በእንጨት ይሰሯቸው ነበር እዚህ ሁሉ ያው ግንባታ ናቸው አክሱም ምናምን ያው ከወጥ ድንጋይ ነው ተፈልፍሎ የተሰሩት ላሊበላም ከዚህ ጋር የሚስተካከል አይደለም አደለም ይሄ የተገነባ ነው ላሊበላ ግን ኦልሬዲ ተፈልፍሎ የተሰራው ከአንድ አለት ላይ ቋጥኝ ላይ ተፈለፈለ እነዚህ ግን ግንባታው ነው የሚገርመው ሳሊዳ ሳሊዳ ማለት በስፓኒሽ መውጫ ማለት ነው እንግዲህ ያስቡት ማን እንደገነባው እንኳን የማይታወቅ ይሄ አካባቢ አሁን ላይ ለአንድ ሰው መቶ ፔሶ ነው መግቢያ በአመት ምን ያህል ሚሊዮን ዶላር እንደሚያስገባ ባላት አስቡት። ለሜክሲኮ ሮፎል በጣም የሚያምር ቦታ የሚገርም። እዚህ አካባቢ ስትመጡ ደግሞ አንድ በጣም ኢንተርኔት ላይ ፌመስ የሆነ ሬስቶራንት አለ። ሬስቶራንቱ እንግዲህ ምንድን ነው ዋሻ ተገኘ እዚህ አካባቢ እና ያንን ዋሻ ገሷት ወደ ሬስቶራንትነት ቀየሩት ና እስቲ ክፍት ከሆነና ና በአሁኑ ሰዓት ሬስቶራንቱ ክፍት ከሆነ እንዳለ መረጃ ብዙ ጊዜ ሆነ መረጃ ኦንላይን ታገኙና በአካባቢው ላይ ስትሄዱ ተቀያይሮ ታገኙታላችሁ ና እስቲ አሁን በዚህ ጋር ነው የሚወጣው በፒራሚዱ ጌት ፋይቭ በኩል ስትወጡ ነው ያለው ዋሻው ማለት ነው ሰው የዋሻ ሬስቶራንትን ለመጀመሪያ ጊዜ ተቀምጠን ቡና እንጠጣበታለን ስለዚህ የዚህ ቪዲዮ እንግዲህ የኮፊ ታይም የሚሆነው ዛሬ ዋሻ ውስጥ ነው ቡና የምንጠጣው ዋሻ ውስጥ ነው ማለት ምንም አይነት መኪና መጓጓዣ ምና የሚባል ነገር ስለሌለ ሁሉ ነገር በግር በመስዋዕትነት የተከናወነ እናሳስባለን እናሳስባለ፣ ኦልሞስት ፍሪ ሏቸው ሊሆን እንድትገዟቸው ከሆነ በነፃ ነው፣ እንደ ጌት ፋይፍ ይሁንና፣ በጌት ፋይፍ ወጥተን ሬስቶራንቱ ጋር እንሄዳለን ማለት ነው። ኦኬ ደርሰናል። ይሄ ነው ያገኙት ዋሻ ማለት ነው። አይ ቲንክ ምን እንደሚፈልግ ባላቅም ዋሻውን ግን ዩት እንዴት እንደሚያምር ጥታ ስትገቡ ሬስቶራንቱን ይሄን ገብተን በልተን ተጠቅመን ነው ማየት ያለብን። ይሄ ይሄ የማናልፈው ነገር እኒድንግባ ስቲ እንግዲህ በሪዘርቬሽን ነው ብለዋል። እንፋለማለና እንፋለማለን። እዚህ ድረስ መተን ሪዘርቬሽን ስ እንድገባ ተፈቅዶልኛለ። ኒወይስ ኢንትራንስ በዚህ እንዴት አሰቡት ታስቡት? ይህን ይመስላል እንግዲህ እዚሁ አካባቢ የተገኘው ዋሻ ውስጥ ያለው ሬስቶራንት ተስማሚ የወንበሮቹ ከለርፉል መሆን እንዴት ያምራል። ኦኬ ቦታ ተሰጠን። የምን ሪዘርቬሽን ነው ዋንተማ መጠህ አሉና ሰጥ አልገባችሁም። ቆይተው በጣም የሚያምረው እንግዲህ የዛሬው የዚህ ቪዲዮ ኮፊ ታይም ዋሻ ውስጥ ምንድን ነው የምበላው? ያው ሜክሲኮ ነው ንታኮ ነው የምበላው ዞሮ ዞሮ ምንበላለሁ ግን፣ እሺ ሜኗቸውም ይሄ ነው ዩ ኮፊ ጠጣለሁ። ሶ እንደምታውቁት እንግዲህ በሁሉም ቪዲዮዎች ላይ ኮፊ ጠጣለሁ። ስለዚህ ዛሬው ኮፊ እዚህ ጉድ የሚያስብል ዋሻ ውስጥ ነው። በጣም ኪቦር አይ ቲንክ እንትኑ አይሰራም እዚህ ውስጥ ና የግድ ዋይፋይ ያደረጉት ለዛ ነው። ዋሻ ኬቭ ስለሆነ ኢንተርኔት አይሰራም። ስለዚህ እሱን ተጠቅመን ብለ አገኘት ወደ ሶ ባህላዊ ሱፕ አለን አለ ቺክን ሱፕ እሱን አዘዝኩኝ። ከዛ ደግሞ የለመድኳትን ቡና አዘዝኩኝ። ከዛ በኋላ ደግሞ ውሃ አዘዝኩኝ። ለምንድን ነው ተሸማቀ የምትቀመጠው ቅርጽ ተብያለው። ሶ የዋሻውን ውበት ተዘዋውሬ ላሳያችሁ ነው። እዚጋ ሞስት ላይክሊ አምፖሉን ወደ ላይ ያደረጉ ዋሻ ውስጥ ምን አይነት ውበት እንዲኖር አድርገዋል። የእሳት ቅርጽ እንዲኖረው ወይም ደግሞ የእሳት አይነት ድባብ እንዲኖረው አድርገዋል። እዚህ ጋር ደግሞ ሻማዎች በማብራት የተለየ ውበት እንዲኖረው አድርገዋል። ፎቶ መነሻ ቦታ ሼፎቹ እዚህ ላይ ሆኖ ነው የሚያበስሉት፣ ይታያሉ ከዋሻው አናት ላይ ሆነው። እዚህ ጋር እንደምታዩት በጣም ብዙ ሻማዎች አድርገዋል። ከዛ ፎቶ መነሻ አድርገውታል። ፓዛዎቹ አያቸው ወደዚህ ዞረው ሲመቱ ነው ብርሃን እንዲኖረው ያደረጉት። እነዚህ ሻማዎቹ ደግሞ በጣም ልዩ ውበት ነው ያላቸው። በነገራችን ላይ ቀልጠው አያልቁም፣ እዛው ዘውር እያደረጉ እየበሩ ነው አድረው የሚውሉት። ሰው እዚህ ኬቭ ውስጥ እንግዲህ ቡናችንን ጠጣ። እስካሁን አልመጣም ቡናችን፣ ስመጣ ውሃችን መጥቷል። እንግዲህ ሜክሲኮያን ከሚያቃጥል ነገር ጋር በጣም ፋሚሊ እንደሆኑ ታውቃላችሁ። ሶ ሁለት የሚያቃጥል ሶስ አቀርበውልናል፣ ይሄና ይሄ። ይሄኛው በጣም ያቃጥላል። ይሄኛው ለስ ማቃጠል ነው ያለው። እንዴት ነው የምንበላው? ማንኪያው ራሱ የተለየ ነው። የሆነ የዋሻ አድባብ እንዲኖር ነው ያደረጉት እና ኤቭሪ ማቴሪያል የምታዩት የሆነ ኢኒሸንት የሆነ ለምሳሌ ይሄ አሁን ቺፕሱን ያቀረቡበትን እቃውኒት ፎቶ ያችት ስፓይሲ የሚቀርብበትን እቃ ዩት እያንዳንዱ የሚያቀርቧቸው ማንኪያዎች ከእንጨት የተሰሩ ይሄ እንግዲህ ያደረጉበት ነገር ምንድን ነው እየነገረኝ የዋሻ አስተናጋጁ እየነገረኝ በድሮ ጊዜ ሰዎች እንዴት ሊመገቡ እንደቻሉ ወይም ደግሞ ዋሻ ውስጥ ሆነው እንዴት ይበሉ ይጠጡ እንደነበረ ለማሳየት ያደረጉት ነገር እንደሆነ ነው የነገረኝና ስፓ ሲሆን ትንሽ እንቃሷል። ይህ በጣም ያቃጥላል። እርግብ ግቢታችሁ የሚወጣ መጣ። ኦኬ፣ ሶ ምቅመሰው። በስመ ስቅዱሳ ትንሽ ያቃጥላል ብሎኛል። ቺዝ አለው ቺክን አለው፣ ሶ መረቅ አለው። ያበደች ሹርባ ነች። አሁንማ በደምብ እንብላ። እየጠጣው እንዲህ ከማድረግ የተነሳ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ የሚል ነው የሚመስለው። በጣም የሚጣፍጠው ምግባችንን አጠናቀናል። ቡና ማኪያቱ ምናምን ሲበርድ እኮ ነው ጣሙ የሚታወቀው። ግን በትኩሱ የሚጠጡ ሰዎች ግን ምን ሆኖ ነው? ጨርሰናል። ዩኒስ ከፍለን ንጣ ሰው እንግዲህ እንን ይመስል ነበረ በሲቲ ኦፍ ጋድስ ወይም ደግሞ በአማልክት ከተማ የነበረኝ ቆይታ። ስለ ሜክሲኮም፣ ስለ ኮካ ኮላን በጣም አስገራሚ ነገር እንዳወቃችሁ ተስፋ አደርጋለሁ። በኔክስት ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ቸርቆዩ። ባባይ ቸው የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ ትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስቧል? ዩቲዩብ ቢጀም ስንት ብር አገኘሁም ብሎ አስቧል? እንግዲያውስ በዩቲዩብ ሁለት ወርቅ ሶስት የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቱብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ፣ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ፣ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮ